አይወጡ ከዚያ ፊት ያለው ጤና ይስጥልን። ክቡራን ተመልካቾቻችን ከትንሹ ብዕር የዕለቱን ዜና ይዘን ቀርበናል። በቅድሚያ አበይት ነጥቦችን እንሆ ህወሓት ከፖለቲካ ፓርቲነት ተሰረዘ። የድርጅቱ ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤልም ምርጫ ቦርድ ሰረዘ አልሰረዘ ምንም የተለየ ነገር የለውም የፕሪቶሪያ ስምምነት ይቀጥላል ብሏል። ስምምነቱ ከፈረሰ አደጋው ከህወሓት ጋር ሳይሆን ከትግራይ ህዝብ ጋር ነው ሲሉም ዶክተር ደብረጽዮን አሳስቧል። ስምምነቱ ከፈረሰ የምናነሳው ሌላ ጥያቄ ያለም ሲሉም ዝተዋል። የፈኒ እንዳለ የቀድሞ የትግራይ ጊዜ አስተዳደር ፕሬዚዳንት አቶ ጌታቸው ረዳም አሉ ብያ አቅም ግን አሉ። ጦርነት ይፈልጋሉ። ጦርነት የሚፈልጉት ግርግሩ፣ የሚፈልጉት ከተጠያቂነት ለማምለጥ የሚያስቡ ሰዎች። ይሄ ክድም ይሄን ኢንተርፕራይዝ ቅድም እንዳልከው ነው፣ ከነገሌ ጋር ሆኜ እገሌን እጥላለሁ። የትግራይ ህዝብ ኮሪደር ሶፍት ፓወር አልናፈቀውም። አራት ኪሎ አድራጊ ፈጣሪ መሆን አይፈልግም። ምን ይሰራለታል? መልማት፣ እንደሰው መኖር ነው የሚፈልገው። ለዚህ መስራት ሲገባ የወርቅ ንግድህን ለማጧጧፍ ሁልጊዜ ግጭት የሚቀሰቅሱ እንቅስቃሴዎች ካላረኩ ብለ የምትልበት ምክንያት መቆም መቻል አለበት። የትግራይ ወጣት ለዚህ ሰላም ይሆን ትግራይ በቂ መስዋዕትነት ከፍልና፣ እያንዳንዱ ቦታ በሄድኩበት ቦታ ዊት አውት ኤክሰፕሽን ያደርኩት ሁመራ ብቻ ነው። ሁሉም ቦታ ሲሄድ ሰላማችንን አስጠብቅልን ነው መልእክት። ሰላም ማስጠበቅ የሚደርስ ወጣ የህዝብ ፍላጎት ከዚህ ውጭ ግን ጀግኖች እያሰከርናቸው ሰዎች እኔንም ጨምሮ ዝም ብሎ እየፎከረ ግን የሚከፍለው በግል የሚከፍለው መስዋዕትነት የለም። ከፋና ቴሌቪዥን ጋር ያደረጉት ቃለ ምልልስ አነጋጋሪ ሆኗል። የወንጀል ኔትወርኩ ሊንች ፒንስ የሚባሉት ማጋለጥ አለመቻላቸው ነው። ከዚህ በለጥ የሚቆጠቁጠኝ ነገር ሊኖር አይችልም። ሌላው ኮሌክቲቭ የወሰናቸው ስቲል የማምንባቸው ነገሮች ኮንስኮንሱን ለመቀበል ዝግጁ ነኝ። እኔ ዋናው ጭንቀት እነዚህን ሰዎች ተጠያቂ ማድረግ ሲገባ ባለማድረጋችን ምክንያት አሁንም ሌላ የግጭት ሌላ የትርምስ ድባብ እንዲፈጠር ምክንያት ሆነናል የሚል እምነት ነው ያለኝ። ፖለቲካል ሊደርሽፕም አመራር። ስለዚህ ጥቂት ሰዎችን ሙሉውን ህዝብ ለአደጋ የሚዳርግ ኤንቫይሮንመንት ከመፍጠር አንጻር ትልቅ አስተዋጽኦ አድርገናል ብዬ ስለማምን ሪግሬት ማድረገው ይሄ ነው ማለት ልታሰፏ ትችላለ፣ አብነት ነው። ቃለምልሱ ከህወሃት መሰረት ጋር ተያይዞም እንዲቀርብ አስቀድሞ የተዘጋጀ ይመስላልም ተብሏል። አንዳንዴ በምቻ በጋብቻ በቅርበት በምናምን ሆኖ የሰውን ጉድ ጠብቀህ የሰውን ገበና ጠብቀህ ልክ በውሸት የጀግንነት ታሪክ እኔ ልንገር። በአሁኑ ሰዓት የትግራይ ወጣት ቴክኖሎጂ ፎርስ መልቲፕላየር የሆነ አቅም ተጠቅሞ የሚያደርገው ውጊያ ካልሆነ በስተቀር በሰው ኃይል ላይ የተመሰረተ ውጊያ የሚመራ ጀነራል እኔ ጤነኛ ነው ብያለሁ። ስለዚህ ጀግንነታቸው ለሰጡት ኮሚትመንት ያለኝን ክብር እየገለጽኩ በዚህ ከአሁን በፊት ዝም ብለን ስንዘምርለት በነበረው አካሄድ የትግራይ ወጣት ለሌላ መስዋዕትነት ለመዳረግ መሞከር ግን አልቀበለውም። ይህ እንዳይሆን እስከ መጨረሻው ሰራ ነው። ይህም እንዳይሆን መስራት ዋናው መነሻው ዋናው መንገዱ መሆን ያለበት ይሄ ከራሱ ጥቅም የቡድን ጥቅም በስተቀር የትግራይ ህዝብ አጀንዳው አጀንዳ ያልሆነ የክራይም ኔትወርክ እንዲበጣጠስ ማገዝ ነው። በአቅሜ ስራ ሀላፊነት በሰጠኝ እድል የማገኛቸውን ይህንን ጠባብ ቲም ብቻ የሚመለከቱ ነገሮች በአደባባይ ላቸዋለሁ። አቶ ጌታቸው የህዋት ታጣቂዎችን አስመልክቶም ያልተሰማ ሚስጥራዊ መረጃዎችን አጋልጠዋል። አሁን አክቲቭ ዲቲ አለ ብለው የሚጠሩት ቁጥር ስህተት ነው። ስሱ ላይ አሁን የሚቀጥለው በጀት ምን ይመስላል የሚለው ያው የሚያስተዳድሩ ሰዎች ናቸው የሚያውቁት ግን በተግባር ላይ ኦዲት እናደርግ ብዬ ጀምር የነበረ ኦዲት ስናደርግ አንዳንዶች አካባቢዎች ላይ ያየናቸው ጥፋቶች ክሊር ናቸው። ተራው ተዋጊ ምንም ነገር አይደርሰውም ብቻ ሳይሆን አንዳንዴ ወደ የቤቱ ተመልሶም ጭምር ዝም ብሎ ያልሆነ ሊስት እየቀረበ እንትን የሚልበት ነገር አለ። የዲዲሩ መካተት አለበት፣ በዲዲር ፕሮሰሱ በተግባር ግን ይሄን ያክል አሁንም የሚባለው 210 የሚባል ቁጥር አክቲቭ ዲቲ ላይ እንደሌለ ግን እርግጠኛ ሆነ ይሆንላል። ከፋኖ ጋር የሚሰሩ የህወሃት ሰዎችን በተመለከተም አቶ ጌታቸው የተናገሩት አለ። በአማራ ክልል የሚደረጉ ውጊያዎች ዛሬም ቀጥሏል። የመንግስት ጥምር ጦር በሌሊት የፋኖ ይዘታዎችን ለመክበብ ያደረገውን እንቅስቃሴ ተከትሎም ከባድ ውጊያ ተቀስቅሷል። የፋኖ ልዩ ዘመቻ ኮማንዶዎች ፈጸሙት በተባለው ድንገተኛ የደፍጣ ጥቃትም የከፍተኛ አመራሩ ህይወት አልፏል ተብሏል። ከተለያዩ ግንባሮች የተሰሙ መረጃዎችን ይዘናል። የኢትዮጵያ ጤና ባለሙያዎች የጠሩት የስራ ማቆም አድማ ለሁለተኛ ቀን ቀጥሏል። በአንዳንድ ሆስፒታሎች ከወዲሁ ሙሉ በሙሉ የስራ ማቆም አድማ እያደረጉ መሆናቸውን ያገኘነው መረጃ ያመለክታል። የአብይ አህመድ አገዛዝ በከፍተኛ የጸጥታ ኃይሎች ስምሪት አድማውን ለማስቆም ጥረት እያደረገ ነው። የህክምና ባለሙያዎች በብዛት መታሰራቸውም ታውቋል። ለሁለተኛ ቀን በቀጠለው የስራ ማቆም አድማ በመላ ሀገሪቱ ትላልቅ የሚባሉት ሆስፒታሎችን ጨምሮ በበርካታ የህክምና ማዕከላት አድማው በከፊል እየተካሄደ መሆኑን የሚያሳዩ መረጃዎች ለአንከር ሚዲያ ደርሰውታል። በአዲስ አበባ አለርት ሆስፒታል፣ ቅዱስ ጳውሎስና ቅዱስ ጴጥሮስ ስፔሻላይዝድ ሆስፒታሎች፣ ጥቁር አንበሳና የካቲት 12 እንደዚሁም የሚኒሊክ ሆስፒታል በከፊል ለሁለተኛ ቀን አድማውን እያካሄዱ ያሉ ሲሆን በቅዱስ ጳውሎስ ሆስፒታል ሁለት እጩ ሐኪሞች መታሰራቸውን ተከትሎ የሆስፒታሉ አብዛኞቹ የሕክምና ባለሙያዎች አድማውን መቀላቀላቸውንም አስታውቀዋል። በአማራ ክልል የጤና ባለ ማዎች አድማ በስፋት እየተካሄደ የሚገኝ ሲሆን በሁለተኛ ቀን በዚሁ አድማ ምክንያት እንቅስቃሴ ያቆሙት የጎንደር ሆስፒታል፣ የባህር ዳር ሁለቱ ሆስፒታሎች፣ የደብረ ብርሃን ሐኪም ግዛው ስፔሻላይዝድ ሆስፒታል፣ አቀስታም፣ አዲስ ዘመን፣ ዳባት፣ ጃናሞራ፣ ደባርቅ፣ እንጂባራ፣ ደሴ፣ አደርቃይ፣ ዱርቤቴ፣ መተማ ሆስፒታሎች መሆናቸው ታውቋል። በደቡብ የኢትዮጵያ ክፍሎች በሲዳማ ሐዋሳ ቦና፣ በዲላ፣ በዋቻ ሞሳና የሚገኙ ስፔሻላይዝድ ሆስፒታሎች ሚዛን ተፈሪ፣ ቴፒ፣ ቡታጅራ፣ እና ወልቂጤ ሆስፒታሎች አድማውን በመቀላቀል ለሁለተኛ ቀን እያካሄዱ ሲሆን በኦሮሚያ በመዳወላቡ፣ በጀልዱና፣ በአሰላም፣ በጎባ፣ በጅማ ሆስፒታሎች የስራ ማቆም አድማው መቀጠሉን ማረጋገጥ ተችሏል። በትግራይም በተመሳሳይ በአብዛኛው የጤና ማዕከላት የስራ ማቆም አድማ እየተደረገ መሆኑን ያገኘነው መረጃ ያመለክታል። የመቀሌ ሀይደር ሆስፒታል፣ በአድዋ፣ በሽሬ፣ በአክሱም፣ በአዲግራት እንደዚሁ የህክምና ማዕከላት በከፊል ስራ ቆመዋል። ዘግይቶ በሚወጡ መረጃዎች እንደተመለከተው አንዳንድ ሆስፒታሎች ወደ ሙሉ የስራ ማቆም አድማ እየገቡ ነው። በባህር ዳር የሚገኘው ፈለገ ህይወትና በወሎ አቀስታ ያለው ሆስፒታል ሁሉንም የህክምና አገልግሎት በማቋረጥ የስራ ማቆም አድማውን ሙሉ በሙሉ ተግባራዊ አድርገውታል በውላይታ አጠቃላይ ሆስፒታል በድንገተኛ ክፍል እየሰሩ ያሉ ባለሙያዎች የሆስፒታሉ አመራሮች ከፌዴራል ፖሊስ ጋር ሆነው እያስፈራሩን በመሆኑ በከፊል የተጀመረውን አድማ ሙሉ በሙሉ ስራ በማቆም እንደሚቀላቀሉት በመግለጽ ላይ ናቸው ይህን የጤና ባለሙያዎችን ንቅናቄ የሚመራው አካል መግለጫ አውጥቷል በአፈናና እስር የሚቆም ትግል አልጀመርንም የንቅናቄው መሪ አካል ኢንተርኔት ሊዘጋ ስለሚችል ለአጠቃላይ የስራ ማቆም አድማ እንዘጋጅ ሲል መልእክት አስተላልፏል በተጀመረው ሰላማዊ ንቅናቄ በመንግስት መበርገግና ስልጣንና ኃይልን እንደ አማራጭ በመውሰድ ሊያጋጥሙ የሚችሉ የስም ማጥፋት ደሞዝ መቅጣት ከስራ መባረር ማስፈራሪያና ዛቻ ከኃላፊነት መነሳት ድብደባ እስር ብሎም እስከ ሞት ያሉ መስዋዕትነቶች ሊኖሩ ይችላሉ ያለው የንቅናቄው መሪ አካል ለዚህ ዝግጁ እንሆን ሲልም ጥሪ አድርጓል። የአብይ አህመድ አገዛዝ በአድማው ፍጹም ድንጋጤ ውስጥ መግባቱም እየተነገረ ነው። አብይ አህመድ ባለ በሌለ ኃይል ተጠቅመን ማስቆም አለብን የሚል መመሪያ ለጤና ሚኒስቴርና ለጸጥታ ኃይል አመራሮች መስጠቱንም ለማወቅ ተችሏል። አድማውን ሌሎች የህብረተሰብ ክፍሎች ከተቀላቀሉት ለመቀልበስ አስቸጋሪ ስለሚሆን ሁሉ ሁሉም የጸጥታና የፖለቲካ አመራር የተጀመረውን የስራ ማቆም አድማ በማስቆም ላይ መረባረብ እንደሚገባው ከጠቅላይ ሚኒስትር ጽህፈት ቤት ለየሚኒስቴር መስሪያ ቤቱና ለጸጥታ የጋራ ግብረ ኃይል አባል ለሆኑ ተቋማት ከተበተነው የውስጥ ማስታወሻ ለመረዳት ተችሏል። ይህን ተከትሎም በየሆስፒታሉና የጤና ማዕከላት ከፍተኛ ቁጥር ያለው የጸጥታ ኃይል ተሰማርቷል። በርካታ ዶክተሮችና ሌሎች የጤና ባለሙያዎች በመታሰር ላይ ናቸው። የአብይ አህመድ አገዛዝ የጤና ባለሙያዎች ላነሷቸው ጥያቄዎች መልስ መስጠት እንደማይፈልግና በጉልበት በመጨፍለቅ ሊያስቆመው እንደወሰነ በሚነገርበት በዚህን ጊዜ የጤና ባለሙያዎቹ ወደ አጠቃላይ የስራ ማቆም አድማ ከመግባት ውጪ ምርጫ እንደሌላቸው በመግለጽ ላይ መሆናቸው ታውቋል። አገዛዙ በዘርና በፖለቲካ ጉዳዮች ጥያቄዎቹን በመጠምዘዝ ከፍተኛ የመከፋፈል ስራ አቅዶ በስፋት እየሰራበት እንደሆነ የተገለጸ ሲሆን የኢትዮጵያ የጤና ባለሙያዎች ንቅናቄ ይህንን አደገኛ የአገዛዙን ሴራ በጥንቃቄ በመረዳት በአንድነት አድማው እንዲቀጥል ሁሉም የጤና ባለሙያ አደራም እንደተጣለበት አስታውቋል። የአብይ አህመድ አገዛዝ በሚቀጥሉት ሁለት ቀናት ጥያቄዎቻችንን ካልመለሰ አጠቃላይ የስራ ማቆም አድማ ለማድረግ በዝግጅት ላይ እንገኛለን ሲሉ የጤና ባለሙያዎቹ በመግለጽ ላይ ናቸው። የኢትዮጵያ ብሔራዊ ምርጫ ቦርድ ህዝባዊ ወያነ ሓርነት ትግራይ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን አውቁልኝ ብሏል። አሁን ባለው ሁናቴ ህወሓት ምን ይላል፣ የነገሮች አቅጣጫስ ወዴት ያመራል የሚለው መነጋገሪያ አጀንዳ ነው። ቦርዱ ዛሬ ከሰዓት ባሰራጨው መግለጫው ህወሓት ከየካቲት 5 ቀን 2017 ዓ.ም ጀምሮ እግድ በመጣል ህወሓት የሚጠበቅበትን የርምት እርምጃ እንዲወስድ የሰጠው ጊዜ በመጠናቀቁ በድርጅቱ ላይ የስረዛ ውሳኔ እንዳሳለፈ አስታውቋል። ከዚሁ የኢትዮጵያ ብሔራዊ ምርጫ ቦርድ ውሳኔ አንጻር እስካሁን ሁናቴ ህወሓት ያለው ነገር የለም። ህወሓት በዚህ ጉዳይ ምናልባት በነገ ዕለት ያው በተለመደው አኳን አፋጣኝ ወይንም አስቸኳይ መግለጫ ማውጣቱ አይቀርም። እንዲያም ሆኖ ህወሓት ከቀናት በፊት ባወጣው መግለጫ በኢትዮጵያ ብሔራዊ ምርጫ ቦርዶ ግን የህጋዊ ውቅና ስረዛ ቢኖር እንኳን የፕሪቶሪያው ስምምነት በእኔና በፌዴራሉ መንግስት መካከል ያለውል ስለሆነ ዋናው እርሱ ነው የሚል ይዘት ያለው መግለጫ አስነብቧል። የፕሪቶሪያ ውል መኖሩ ነው። በኔና በፌዴራሉ መንግስት መካከል ያለው ግንኙነት የሚቃኘው በዚሁ ስምምነት መሰረት ነው የሚል ድምዳሜ ያለው መግለጫ ነው ያወጣው። ብሔራዊ ምርጫ ቦርድ በአንጻሩ በኢትዮጵያ የፖለቲካ ፓርቲዎች ታሪክ ውስጥ ረጅም እድሜ ያለው የሚባለው ህወሃትን ከህጋዊ ፓርቲ ሰውነት መሰረዙን አስታውቋል። በፖለቲካ ማህበሩ ስም የሚንቀሳቀስ ምንም ነገር አይኖርም። ህወሃት ህጋዊ ሰውነቱን በማጣቱ አይከሰስም፣ አይከስም፣ በስሙ ንብረትም አያንቀሳቅስም። በአጠቃላይ በህወሃት እንዳለ ድርጅት ሆኖ ምንም ማድረግ አይችልም። ይህ የህግ ውጤት ነው። ህወሃት በእርግጥ ቀደም ብሎ ህጉን ተዉትና ለጉዳዩ ፖለቲካ መፍትሄ እንዲሰጠው ሲል ጠይቋል፣ ግን አልሆነም። ከአራት ዓመታት በፊት በትግራይ ውስጥ ከተቀሰቀሰው ጦርነት አንጻር በአገሪቱ ምክር ቤት በሽብር ቡድንነት ተፈርጆ የነበረው ህወሃት በኃይል እንቅስቃሴ ውስጥ በመሳተፉ በብሔራዊ ምርጫ ቦርድ ተሰርዞ እንደነበር የሚታወስ ነው። ሆኖም ከዚያ በኋላ ነገሮች በሀገሪቱ ህግ መሠረት አስተካክሎ ወደ ህጋዊ መስመሩ እንዲገባ ቢጠይቅም አሻፈረኝ ብሏል። ሕወሓት በቀጣይ ወዴት አቅጣጫ ይጓዛል የሚለው ዋና ጥያቄ ነው። ነገሮች በጣም እየተካረሩ ነው። ሰሞኑን በመንግስታዊ የቴሌቪዥን ጣቢያ ፋና ቴሌቪዥን በኩል የተላለፈው የአቶ ጌታቸው ረዳ ቃለ ምልልስ የዚህ እውነት አመላካች ነው። ህወሃት እኔ ከፓርቲነት መስመር እንደወጣ ከተደረገ የፕሪቶሪያው ስምምነት አበቃለት ማለት ነው በማለት ከሰሞኑ መግለጫ አውጥቷል። በእርግጥ ህወሃት የተሰረስሁት ያኔ ጦርነቱ ሲከፈት ነው። የእኔ ክርክር አትሰርዙኝ፣ ሳይሆን የተሰረስሁበትን መልሱልኝ ነው ሲል ከሰሞኑ መግለጫ አውጥቷል። አሁን ጥያቄው ከዚህ በኋላ የሚኖሩት ሂደቶች ምን አይነት ፖለቲካ አንድምታ ይኖራቸዋል የሚለው ነው። የትግራይ ፖለቲካ ተመልሶ ወደ አደገኛ ቅርቃር ውስጥ ሊገባ ይችላል የሚል አስተያየት እየተደመጠ ነው። አሁን በበርካቶች እየተጠበቀ ያለው ጉዳይ የህወሃት ቀጣይ አካሄድ ወዴት ይሆናል የሚለው ነው። ህወሃት ከፓርቲነት ተሰርዜ ከፌደራሉ መንግስት ጋር ያለኝ ግንኙነት የሚቋረጥ ከሆነ የፕሪቶሪያው ስምምነት ያበቃለታል ብሏል። ለዚህም የሚሰጠው ምክንያት ከፌደራሉ መንግስት ጋር ስምምነት የተፈራረመሁት እኔ ነኝ በማለት ነው። በህወሃት መከራከሪያ ሐሳብ መሰረት ከፈራሚዎቹ መካከል አንዱ ከሌለ ስምምነቱ ቀሪ ይሆናል። ይህንን መሰረት አድርጎም ነው ህወሃት ሲከራከር የከረመው። በእርግጥ ከህወሀት ልውና አንፃር አንጻር የፕሪቶሪያው ስምምነት ምን ይሆናል የሚለውን ጉዳይ አስመልክቶ ወደፊት የሚታይ ነው። ህወሀት ገሚሱን ድርሻ የያዘበት የትግራይ ጊዜ አስተዳደር እጣ ፍንታስ እንዴት ይሆናል የሚል ጥያቄ ይነሳል። የህወሀት ሊቀመንበር ደብረ ጽዮን ገብረ ሚካኤል የኢትዮጵያ ብሔራዊ ምርጫ ቦርድ የፓርቲ እውቅና አልሰጥም በሚል በሚያስታውቀው ውሳኔ መሰረት የፌዴራል መንግስት ከህወሀት ጋር ግንኙነት የሚያቋርጥ ከሆነ ግንኙነቱ የሚቋረጠው ከህወሀት ጋር ብቻ ሳይሆን ከትግራይ ጋር ጭምር መሆኑን ከሰሞኑ አስታውቀዋል። ወይን ከተባለ የበይነ መረብ ሚዲያ ጋር ቆይታ ያደረጉት ደብረ ጽዮን ገብረ ሚካኤል ጦርነቱ በተጀመረበት ወቅት በፌደራሉ መንግስት ወገን ህወሓት የተሰረዘና አሸባሪ በሚል የተፈረጀ መሆኑን አስታውሰው ፓርቲው ከፌደራሉ መንግስት ጋር ፕሪቶሪያ ላይ የሰላም ስምምነት ሲፈራረም መንግስት ለህወሓት እውቅና ሰጥቷል፣ እንዲሁም ህወሓትም ለፌደራሉ መንግስት እውቅና የሰጠበት ሁናቴ ስለተፈጠረ የብሔራዊ ምርጫ ቦርድ እውቅና ያስፈልገንም ብለው ነበርም። ከዚያም በኋላ ብዙ ነገሮች አልፈው ህወሃት አሸባሪ ከተባለበት ፍረጃ ተነስቷል። ከዚያም ጊዜያዊ መንግስትን ጭምር እንዲያቋቁም ተደርጓል በማለት ይህ ከሆነ በኋላ ነገሮች ተመልሰው ስለ ፓርቲ ውቅና መነሳት አይገባውም ሲሉ በዚህ ቃለ ምልልሳቸው ላይ ተናግረዋል። ደብረ ጽዮን አከል አድርገው ጉዳዩ በሕግ ሳይሆን በፖለቲካዊ ውሳኔ መፍትሄ ያገኘ ጉዳይ ነው ሲሉ ተናግረዋል። አሁን ባለ ሁናቴ ትግራይንና የፌዴራሉ መንግስት የሚያገናኘው ብቸኛው ድልድይ የፕሪቶሪያው ስምምነት ነው ያሉት ደብረ ጽዮን ምርጫ ቦርድ አሳውቃለሁ ያለውን ውሳኔ ተከትሎ የፌዴራሉ መንግስት ከህዋት ጋር ያለውን ግንኙነት የሚያቋርጥ ከሆነ ግንኙነቱ የሚቋረጠው ከትግራይ ጋር ጭምር ነበር ነው ያሉት። ህዋት ፓርቲዎችን በተመለከተ ሙሉ ስልጣን ያለውን የኢትዮጵያ ብሔራዊ ምርጫ ቦርድ በማጣጣል ንግግሬ ከፌዴራሉ መንግስት ጋር ነው ሲል ነበር ያስታወቀው። ፌዴራሉ መንግስት የተቋማቱ ወይንም የክልሎች ድምር ውጤት እንጂ በራሱ ብቻውን ተነ ጥሉ የቆመ አካል አይደለም ምርጫ ቦርድ አንዱ የፌዴራል መንግስት አካልና ክፍል ነው ህወሀት ይህንን እውነታ ባይዘነጋው እንኳን እውቅና መስጠቱን የፈለገው ሆኖ አይታይም ይህም አካሄዱ ዋጋ አስከፍሎታል ከዚህ በኋላ ወደ ኋላ የሚመለስ ነገር ያለ አይመስልም ሕዝባይ ወያና ሃርነት ትግራይ በአመፃ ድርጊት በመሳተፈው የተነሳ በአዋጅ ቁጥር 11 62 ሕዝባር 2011 አንቀጽ 9 ስመት መሠረት ከፖለቲካ ፓርቲነት መሰረዙን ብሔራዊ ምርጫ ቦርድ ከዚህ ቀደም አስታውቆ ነበርም። ነገር ግን በፌዴራሉ መንግሥትና በትግራይ ታጣቂዎች መካከል ለሁለት ዓመታት ሲካሄድ የቆየው ጦርነት በፕሪቶሪያው ስምምነት መቋጨቱን ተከትሎ ቦርዱ የፖለቲካ ፓርቲዎች መዝገባና የምርጫ ስነምግባር አዋጅን ለማሻሻል በወጣው አዋጅ አማካይነት ሕወሓት በልዩ ሁናቴ ለመመዝገብ እንዲቻል ሁኔታዎችን አመቻችቶ ነበርም። ብሔራዊ ምርጫ ቦርድ ዛሬ ፓርቲውን መሰረዝ አስመልክቶ ባወጣው መግለጫም ይህንኑ ጉዳይ አነሳስቶታል። በዋጭ ቁጥር 1332 ህዝባር 2011 ተከትሎ በወጣው መመሪያ ቁጥር 25 ህዝባር 2016 እና ቦርዱ ምዝገባውን ተከትሎ እንዲፈጽም የሰጠውን ትዕዛዝ ህዋት ባለማክበሩ በተለያየ ጊዜ ማሳሰቢያ ቢሰጥም ፓርቲው በሕግ የተጣለበትን ግዴታ አልፈጽምም ሲል አስታውቋል። አሁን ህዋት ህጋዊ ሰውነቱን ባጣበት ሁናቴ የትግራይ ፖለቲካ ወዴት ያመራል የሚለው ጉዳይ ዋና ጥያቄ ነው ህዋት ያው በተለመደው አኳን የራሱን ህልውና ከትግራይ ህዝብ ጋር አገናኝቶ እንደያዘ ነው የትግራይ ፖለቲካ አልፋና ኦሜጋ እኔ ነኝ ይላል በዚህ ሂደት ውስጥ በተለይ ደግሞ ውስጥ ያለው አንድምታ በዚህ ሂደት ውስጥ በተለይ ደግሞ ምርጫ እየተቃረበ ባለበት ሁናቴ የህዋት መሰረዝ በትግራይ ብሎም በሀገር አቀፍ ፖለቲካ ውስጥ ያለው አንድምታ ምን ሊሆን ይችላል የሚለው አሁንም እያነጋገረ ነው። ብሔራዊ ምርጫ ቦርድ በዛሬ መግለጫው ህወሃት አምኖበትና ተስማምቶ ከቦርዱ የተቀበለውን የፓርቲ ህጋዊ ሰውነት ማረጋገጫ አላውቅም ማለቱን በመጥቀስ ህጋዊ ሰውነቴ በዚህ ሰነድ አይረጋገጥም ማለቱን አስታውሶ ህግንና መመሪያን ለማክበር ፈቃደኛ ባለመሆን መቆየቱን ቦርዱ በመግለጫው ላይ ጠቅሷል። በመጨረሻም በአማራ ክልል የሚደረጉ ውጊያዎች ዛሬም ቀጥሏል። አሁን ላይም በክልሉ የተለያዩ ቦታዎች የመንግስት ምርጦር አሳና አቅኘት በሚል በሌሊት ልዩ ዘመቻዎችን እያደረገ ይገኛል። በማዕከላዊ ጎንደር ከደንገል በር እስከ ሻውራ ድረስ ባሉ አካባቢዎች ትናንት በከባድ መሳሪያዎች የታገዘው ውጊያ ሲደረግ እንደነበር መረጃዎች አመላክተዋል። ከራያ ቆቦ አባርጎቦ በተሰሞ ዜናም የፋኖ ልዩ ዘመቻ ኮማንዶዎች ፈጸሙት በተባለው ድንገተኛ የደፈጣ ጥቃት የከፍተኛ አመራሩ ህይወት አልፏል ተብሏል። ዛሬ ግንቦት 6 ቀን 2017 ዓ ም በራያ ቆቦ አባርጎ ጥቁር አስፋልት በተባለ ቦታ በሁለት ፓትሮሎች ታጅበው ይጓዙ የነበሩ ከፍተኛ አመራሮች ላይ ድንገተኛ ጥቃት ተከፍቶም አመራሩን ጨምሮም በርካቶች ሙትና ቁሰኛ ሆኗል ተብሏል። ከምስራቅ ጎጃም በተሰማው ዜና በእነማ ወረዳ ወይራ ጉሬዛ ቀበሌ ሻይ ቤት ውስጥ ሲዝናኑ በነበረው የሚልሻ አባላት ላይ በተፈጸመ ድንገተኛ የቦምብ ጥቃት የአንድ ወታደር ህይወት አልፏል፣ ስድስት የሚልሻ አባላትም ቆስሏል ተብሏል። በምዕራብ ወሎ ከሌላ ወረዳ 25 ተብሎ የሚጠራው ቀበሌ ትላንት ለረጅም ሰዓት የቆየ ውጊያ መደረጉን መረጃዎች አመላክቷል። የውጊያው መነሻም የመንግስት ጥምር ጦር የሌሊት ዘመቻ ለማድረግ ከግንቦት አራት ጀምሮ ወደ አካባቢው በመንቀሳቀስ የፋኖ ይዘቶችን ለመክበብ ያደረጉትን ሙከራ ተከትሎ የፋኖ ኃይሎች በሰጡት ያጸፋ ምላሽ መሆኑ ተነግሯል። በውጊያውም የፋኖ አይሎች ከበባውን ሰብረው መውጣት እንደቻሉ ያለውና ከ40 በላይ የመንግስት ኃይሎችም ሙትና ቁስለኛ እንደሆኑ ገልጿል። ክቡራን ተመልካቾች ለሳት ያዝናቸው መረጃዎች በዚህ አበቁ። በሌሎች መረጃዎች ዳግም እስከምንመለስ በያለንበት ቸር ያሰማን። ሰላም ለሀገራችን፣ ሰላም ለዓለማችን። ኢትዮጵያችን ለዘላለም ትኖር።